አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ኅዳር ስድስት በዚህች ዕለት ክብርት መቤታችን ከተወደደ ልጅዋ ጋር ከስደት በተመለሱበት ጊዜ ደብረ ቁስቋም ገብተው ካገኛቸው ድካም አረፉ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍሴ ጸናች። ክብርት እመቤታችን ከስደት በተመለሰች ጊዜ እንዲሆነ የብርሃን እናቱ ክብርት እመቤታችን ልጇን ይዛ ከነ ዮሴፍ ጋር ወድረ ምድረ ግብፅ ስትሰደድ ግብፅ ደርሶ በዚያ ቢቀመጡም፣ ነገር ግን ግብፅ አልተመቻቸውም። ሕዝቡ በሰላም አልተቀበላቸውም። እንዲያው በምድረ ግብፅ ብዙ ተሰቃይተዋል። ከግብፅ ተነስተው ወደ ኢትዮጵያ በመጡ ጊዜ ግን ኢትዮጵያ ሕዝቡ ሁሉ በሰላምና በፍቅር ተቀበላቸው። ከመንገዱና ከረሃቡ ጥም ጽናት የተነሳ እጅግ ደክማለችና የኢትዮጵያ ሰዎች እመቤታችን አይተው እጅግ አዘኑላት። ይህቺስ የነገሥታ ዘር ትመስላለች፣ ነገር ግን አንዳች ችግር አጋጥማት ተሰዳ ወደ ሀገራችን መጥታለች ብለው እንክብካቤ ያደረጉላት፣ እግራቸውን አጥበው በክብር ማረፊያዎች ላይ ያሳረፏቸው፣ መልካም መስተንግዶም አደረጉላቸው። እመቤታችን ከድካማ ካረፈች በኋላ ሀገሪቱን በእጅጉ ወደደችና የተወደደ ልጇን ይህን አገር ሕዝቧ በመላ ወድጃቸዋለሁና በዚሁ እስከ መጨረሻ ንኑር አለችው። ጌታችንም ክብርትናቱን ይቺ ቅድስት አገር ናት፣ በኋላኛው ዘመን የቅዱሳን መነኩሳት ቦታ ትሆናለች፣ በውስጧም እስከ ዘላለም ፍጻሜ ድረስ እመሰገንባት አለው። የአንቺ ስም ሳይጠራ ይውልባትም አላት። ከዚህ በኋላ ጌታችን ደመና ጠቅሶ በእርሷ ላይ ተቀመጡ። መልአኩ ቅዱስ ራኤል መጣና የመራቸው መላ ኢትዮጵያን ጎበኙአት። እመቤታችንም ሀገሪቱና ሕዝቦቿን ወዳቸዋለችና ደስም ተሰኝታባቸዋለችና ጌታችን ለክብርትናቱ ይችን ቅድስት ሀገር ዐሥራት አድርጌ የሰጠው ሻላት እመቤታችን እጅግ ተደስታ ልጄ አምላኬ ብላ መሰገነችው። ከዚህ በኋላ ከአንዱ ቦታ ወደ አንዱ ቦታ እየተዘዋወሩ መላ ኢትዮጵያም በኪደተ እግራቸው ባረኳት። ጌታችንም በዚህ ቦታ እንዲህ አይነት ቤተ ክርስቲያን ይታነጻል በከሌ የሚባል እንዲህ አይነት ቅዱስ ይነሳል እያለ ብዙ ምስጢራትን ለክብርት እናቱ ነገራት። ከዚህ በኋላ የስደቱ ዘመን ሲያል ሄሮዶስም በመጨረሻ ክፉ አሟሟትን ሲሞት መልአኩ ወደ ገሊላ አውራጃ እንዲመለሱ ነገራቸው። እመቤታችንም ከዚች አገር እስባ እኔ ስትለው የተወደደው ልጇ ግን እናቴ ሆይ ጽድቅና ፈቃድን ሁሉ ልንፈጽም ይገባናል፣ ብሎ አጽናናትና ወደ አገራቸው ተመልሰው ሄዱ። ተመልሰው ሊሄዱ ሲነሱ የኢትዮጵያ ሰዎች ልዩ ልዩ አማሃ እጅ መንሻ ሰጥቷቸው ልዩ ልዩ ልብሶች ወርቅና ዕጣን ከርቤ ሽቱና ስንቃቸውም በግመሎች ላይ ጭነው እመቤታችንና የተወደደ ልጇንም በበቅሎ ላይ አስቀምጠው በክብር ሸኙአቸው። እመቤታችንም ልጇን ታቅፋ በበቅሎ ተቀምጣ በበራው በመጓዝ ወደ መጣችበት አገር ሄደች። ኢትዮጵያም የሰጧት ብዙ እጅ መንሻዎች በግመሎች ጭና ይዛ ወደ አገሯ በተመለሰች ጊዜ ከአንድ ባህር ዳር ደረሰች። እዚያም የጀልባውን ባለቤት እግዚአብሔር ስለ መውደድ አሻግረኝ ብላ ለመነችው። ባለ ጀልባውም እነሆ ዕቃ የተጫኑ አምስት ግመሎችና ከአንቺ ጋር ከዚህም ሕፃን ጨምሮ አምስት ሰዎች እመለከታለሁ። አንቺ የተቀመጥሽባት በቅሎአለች፣ ጀልባዋ ታናሽ ናት። የመቀመጫ ክፍሏ በውስጧ የተሳፈሩ ሶስት ተጨናንቀው ነው ያሉት። ስለዚህ እንዴት ላሻግርሽ እችላለሁ? ነገር ግን እመቤቴ ሆይ ይቅርታ አድርግልኝ፣ ይህም በክፋት አላደረግኩትም እናላት ቅብርት እመቤታችን የጀልባውን ባለቤት ሊያሻግራት እንዳልቻለ በተረዳች ጊዜ ልጄ ሆይ የእግዚአብሔር ልጅ እንደመሆነ ይህን ትልቅ ወንዝ ለመሻገር የአምላክነትን ሥራ ትሠራ ዘንድ እለምናለሁ ስትል ማለደችው። ያን ጊዜም ጌታችን ክብርትናቱን የወለድሽኝናቴ ሆይ አትዘኝ ብሎ አረጋጋት። ዳግመኛ በእኔ ፍቃድ፣ በአባቴ ፍቃድ፣ በመንፈስ ቅዱስ ፍቃድ ከአንቺ ሰው ሆኛለውና ሰው በመሆኔ ከአባቴ በቀር መስተፈሲ ከሚሆን ከመንፈስ ቅዱስ በቀር ያውቅ የለም። ዳግመኛ በሕያዋንና በሙታን ለመፍረድ ለሁሉም እንደ ሥራው ከፍሎ ዘንድ እመጣለሁ። ያችንም ሰዓት የሰማይ መላእክት ቢሆኑ የአዳም ልጆች ቢሆኑ ከእኔና ከአባቴ ከመንፈስ ቅዱስ በቀር የሚያውቃት የለም። ያን ጊዜ አመፅን የሚናገር አንደበት ሁሉ ይዘጋል ብሎ አባቲሽ ዳዊት እንደ ተናገረ እከራከራለሁ የሚል አንደበት እንደ ደዳ ምላሽ ያጣል አላት። ክብርት እመቤታችን ማርያምም ይህ ሁሉ ምስጢር የተወደደ ልጇ የነገራትን ታስተውለው በልቧም ትጠብቀው ነበር። ጌታችንም አምላካችንም መድኃኒታችን ኢየሱስ ክርስቶስም ለክብርት እናቱ ይህንን ከነገራት በኋላ ቀኝ እጁን ዘርግቶ ኮንዙ ማዶ ጢር በሚባል ተራራ ያሉትን ድንጋዮች ጠቀሳቸው። ያን ጊዜም እነዚያ ድንጋዮች እየተገለባበጡ መጥተው እንደ ጀልባ ሆኖ በወራጅ ወንዝ ላይ ተንሳፈፉ። ከዚያም እመቤታችን ከህፃን ጋር ከነቤተሰቧና ከነጓሷ አሻገሯት። እነዚህም ድንጋዮች ያዩ ሰዎች ሁሉ እጅግ አድንቀው ብቻውን ድንቅ ታምራት ያደረገ እስራኤል የፈጠረ እግዚአብሔር ይክበር ይመስገን የጌትነቱን ስም የተመሰገነ ነው እያሉ አመሰገኑ። እነዚህም የተባረኩ ሰዎች ወንዙን ከተሻገሩ በኋላ በዚህች ሀገር ለስምንት ቀን ተቀመጡ። ከዚህም በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት መቤታችን ስለተደረገላት መልካም ሥራ ሁሉ እግዚአብሔርን ፈጽማ እያመሰገነች ወደ አባቷ ወደ ዳዊት አገር ተመለሰች። ዳግመኛ በኋላኛው ዘመን ጌታችን በዚህ በደብረ ጉስቋም ቅዱሳን ሐዋርያቶቹን ሰበሰባቸውና ታቦትና ቤተ ክርስቲያንን አክብሮ የቁርባን መሥዋዕትንም ሠርቶ ቅዱስ ሥጋውና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም ነገር የእስክንድሪያው አገር ሊቀጳጳሳት ቅዱሳን አባቶቻችን ቄርሎስና ቴዎፍሎስ ምስክሮች ሆኑ። ክብርት እመቤታችን ከስደቷ በረከት ትክፈለን። አሚን ለዘላ